በውስጥም በውጭ ያላችሁ በሀገር ውስጥም በውጭ ዓለም ያላችሁ ገብረ ሰላመ በመስቀሉ በመስቀሉ ሰላም አደረገ። እንኳን ለ2017 ዓመተ ምሕረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የታወጀበት ዕለት አደረሰን አደረሳቸው ከዚህ በመቀጠል